እንግዲህ ዛሬ መጣሁት እዚህ ጋር በምስሉ ላይ በምትመለከቷት በአንዲት የስደተኛ እህታችን ዙሪያ ነው። እንግዲህ ይች ልጅ ብዙዎቻችሁ አይታችኋታል ብዬ አስባለሁ። በመሰረት ጋዜጠኛ መሰረት በዙ የዩቲዩብ ቻናል ላይ ቀርባ ታሪኳን ስትናገር ነበር ማለት ነው። እንግዲህ ታሪኳን ባጭሩ ስነግራችሁ ላልሰማችሁ ልጆች ማለት ነው ኳተር ሀገር ለረጅም አመት የሰራች ናት እንግዲህ ሊቃ ማውላ የነበራት የመኖሪያ ፍቃድ ውላ የነበራት በግማሽ ጊዜዋ ማዳም ቤት የምትሰራ እንዲሁም ደግሞ በትርፍ ጊዜዋ እንደዚሁም የሰርግ ፕሮግራም ሲሆን ለእንግዶች ወይም ለሰርገኞች ለታዳሚዎች በማስተናገድ የምትሰራ እረፍት የሌላት በጣም ጎበዝና ታታሪ ሴት ነበረች ማለት ነው። እንግዲህ ታሪኳን እንደተናገረችው ከሆነ እና ያው ወደ ስደት ከሚሄዷ በፊት ፍቅረኛ ነበራት ኢትዮጵያ ውስጥ። እና የሶስት ዓመት ፍቅረኛ ነበራት። ከዛ ነው ወደ ስደት ኳታሪ ሄደች ማለት ነው። እንግዲህ በመሀል እየመጣች በጣም ምርጥ ምርጥ ጊዜ እንደሚያሳልፉ አብሮ በፍቅር ተናግራለች ማለት ነው። እና እረፍት አልነበረኝም ማለች። በጣም እሰራ ነበረ፣ አስባችታል። ሁለት ስራ ነው የምሰራው። በዛ ላይ ጽድት ብላ የምትኖር የመኖሪያ ፈቃድ እንግዲህ አረብ ሀገር ላይ ዋናው የመኖሪያ ፍቃድ ነው። ና የመኖሪያ ፍቃድ ሲኖራችሁ በጣም ስራ ቢበዛባችሁም ነጻነት አለው እንደፈለጋችሁ ነው። ፖሊስ ያዘኛ ያላዘኛ አትሉም። ና በደንብ የምትሰራ የነበረችን ሴት እንግዲህ ፍቅረኛዋ ነይ በቃ ማምጣት አለብሽ ብሎ እንድትገባ ያረጋታል ማለት ነው ና እሷ ደግሞ ቃማ የሚታደስበት ወቅት ደርሶ ነበረ ላሳድስ ዝግጅት ላይ ያለው ነው። ናይ መምጣት አለብሽ ትዳር መያዝ አለብን ብሎ ሲጨቀጭቃት በቃ እሷም እንደዛ የሚለኝ ከሆነ መታደሱ ይቅር ብላ ትታ ትገባለች ማለት ነው። እና ከገባች በኋላ እሱ የሚፈልገው አብሮ መኖር ነው ማለት። ዝም ብሎ እሷን ብቻ የሰራችሁን በሰራችሁ እንግዲህ ይሄ ሰው ስራ ቢሆን የሚፈልገው አርፈሽ እዛ ስሪ ይል ነበረ። ነገር ግን ትልቅ ትዳር እንደሚፈልግ ሰው ካልመጣሽ ብሎ እንግዲህ ወረቀቷን አቃጥሎ ከመጣችለት በኋላ ምንድን ነው ያደረገው? ትዳር ውስጥ ገቡ ማለት ነው። ትዳር ገብቶ ግን ልጅ እንዲመጣ አይፈልግም። አስባችሁታል። እና ልጅ የማይፈልግበት ምክንያት ብላ ያቀረበችው ደግሞ እኛ ገና ነን፣ ማግኘት አለብን፣ ማደግ አለብን፣ ቤት መኪና፣ በቃ አለ ቤት፣ የካምፓኒ ባለቤት መሆን ይፈልጋል ግን ይህን ካሰበ እሷ የምዛየውን ኢትዮጵያ ውስጥ መጥታ ከምትሰራ አረብ ሀገር ሁለት ስራ እየሰራች እዛ ሆና ብሰራ ይሻል ነበር፣ አይደል? የምር እድገት ከሆነ የሚፈልገው እንደዛ ደህና ከምትሰራበት ሀገር ነይ ነይ ብሎ አያመጣትም ነበረ። ከመጣት በኋላ አንድ ሰው እንግዲህ ትዳር ከያዘ በኋላ ልጅ ነው የሚመጠው። ይሄ ግድ ነው እንግዲህ። አንድ ሰው ትዳር ውስጥ የሚገባበት ዋናው አላማም ይሄ ነው። አንደኛ ተጋግዞ ለመኖር ነው። ሁለተኛ ደግሞ ዘርን ለመተካት ነው ትዳር የሚያስፈልገው አይደል እንዴ? እሱ ግን ምን ይላታል? እንጋባና አብረን እንኖር እንጂ መስራት አለብን ያላት ማለት ነው። ይመስለኛል ብዙ ብር ይዛለች ብሎ ስላሰበ እንደፈለገውም ብሯን ማጫረስ ስለፈለገ ነው እንጂ ሲጀመር ትዳሩንም አይፈልገውም። ግን ያው እዛ ሁለት ስራ ምናምን ስለምትሰራ አላት ብሎ ስለሚያስብ ያላትን ነገር ለማጫረስ ነው፣ በቃ በአጭሩ እና እያላት ማለት ነው። እንግዲህ ያው ሳይፈለግ የመጀመሪያ ልጅ ይረገዛል። ከተረገዘ በኋላ በጣም ይጣላሉ ማለት ነው። እንደውም ፍቅራችን የመጀመሪያ ጊዜ በቃ እየቀነሰ የመጣው ልጅ ስለወለድኩ ነው ትላለች። የመጀመሪያ ልጇን ማለት ነው። እንግዲህ ያ ልጅ ይወለዳል። መጀመሪያ ደስተኛ አልሆነ ምናምን በጣም ተቆጣለች። ግን ያው ልጁ እያደገ ሲመጣ ያው እሱም ትንሽ እያጓጓው ይመጣል፣ እያደገ ሲመጣ ማለት ነው። እና ልክ በአንድ ወራቸው ይጣላሉ ልጁ የአንድ ወር አራስ ሆኖ ማለት ነው ሲጣላ እንግዲህ ወስዳ መስሪያ ቤቱ ታስቀምጥለታለች ከዛ እሱ ደግሞ ወስዱ ያንን ህጻን ልጅ ለአክስቱ ሲሰጥ ማነው ለእህቱ ሲሰጥ እህቱ እዛው ቤት ህግባኔ ልጅህን አሊዝም ትለዋለች ቤተሰብ ጋር ሲጠይቅ እነሱም አሊዝም ሲሉት ያለው አማራጭ መታረቅ ስለነበረ ቤት መጣ ማለት ነው እንጂ አኩርፎ ሄዷል ለምን ልጅ ስለተረገዘ ማለት ነው እና ይሄ ያው ሰውም ሽማግሌም ተሰብስቦ ምን ብሎ ምናምን ነገር የመጀመሪያውን አምኖ መቀበል በቃ ተቀበለ። አማራጭም ስለሌለው መኖር ጀመሩ ማለት ነው። እየኖሩ እያለ ሁለተኛ ልጅ ይረገዛል። እሷም እርግጠኛ አልነበረች ማለት ሳታቅ ነው። ሁለተኛ ልጅ ተረግዞ ራሱ ስድስት ወር ነው ምናምን ነገር ሲደርስ ነው እሷ እራሱ ያወቀችው። እንደውም ሰውነቷ ሲጨምር ውፍረት ነው ምናምን ብላ ስላሰበች ስፖርት ቤት ላይ የሄደች ስፖርት እስከመስራት ምናምን ነገር ማለት ነው። እና ምክንያቱም እሷ የራሷን ጥንቃቄ ተደርግ ነበረ። ነገር ግን ያው ፈጣሪ የፈቀደው ነው ና የሚሆነው ልጅ ነበረ። ጭራሽ ብጥብጣቸው እየቀጠለ መጣ ማለት ነው። እንደውም እቃውን ይዞ ወጣ ነው የምትለው። ከቤት ሻንጣውን ይዞ ወጣ። እኔ ልጅ አልፈልግም ልጁ መጥፋት አለበት ማለት መውረድ አለበት። እኔ መውረድ መግደል ነው እኔ የማስበው። አንድ ሰው ልጁን አስወርጁ ማለት ግዴው ማለት ነው። ምንም ማሽሙን መሆን አያስፈልግም። በቃ አስወርጁና ግዴው፣ ምንም የሚለየው ነገር የለም። ስለዚህ ልጁ እንዲወገድ ያደርጋል ማለት ነው። ማለት እንደዛ ካልሆነ ምናምን ብሎ ሲያስቸግር እሷ ወደ እናቷት ሄድና እንግዲህ ያለውን ነገር ለእናቷት ትናገር። ምንድን ነው እንደዚህ የምትሆነው? የቤክራይ ተወዱባቸው ከሆነ እኔ እዚህ አንድ ሰርቪስ ልስጣችሁና እዚሁ ኑሩ ይባላል ከዛ ምክንያቱም እሱ በጣም የገንዘብ ሰው ነው ምንም አይነት ወጭ ማውጣት አይፈልግም ቁጭ ብሎ ያስባል ነው ያለችው ልክ ለልጆች የሚወጣውን የወተት ና የዳይፐር ባንወልድ ኖሮ እ ኮ የዳይፐሩ ብር አናጥፈውም አይነት ነገር የሚል አይነት ሰው ነው ና አንዳንዴ በጣም ገብጋባ ሰው ላይ ከጣላችሁም በጣም መጥፎ ነገር ነው እና ምንድነው እንግዲህ እናትየዋ የእሷ እናት ማለት ነው። ምናልባት ለፍቅራቸው መደፍረስ የኑሮ ውድነቱ ጫናው ነው ብለው ስላሰቡ ቤት ይሰጧቸዋል ማለት ነው። በነጻ እየኖሩ ያው፣ ከዛ እቃዋን ይዛ እሱም አብሮ ሆኖ ወደ እናቷ ግቢ ይመጣሉ ማለት ነው እና እዛ ጋር እሷ መምጣቱን እዛ ፍቃደኛ አልነበረች። ምክንያቱም ማለት ያደገችበት ሰፈር ስለሆነ ያው፣ አንዳንዴ ትዳር ስትይዙ የተሻለ ህይወት ስለሆነ ብዙ ጊዜ የምትፈልጉት እሷም ያው ያደገችበት ሰፈር ስለሆነ ድጋሜ እናቷ ቤት መግባት ባትፈልግም ግን ካለባቸው ጫና የተነሳ ወደ እናቷ ቤት ገብተው መኖሩ ይጀምራሉ ማለት ነው። ያም ሆኖ ግን ያው ፍቅራቸው ብዙም አይደለም። እንደዚያ ሁነው እየኖሩ እያለ ሶስተኛ ልጅ ይረገዛል ማለት ነው። ሶስተኛውንም እሱ አታቅም እንግዲህ አላቅም ነው የምትለው እና የሶስተኛው ጊዜ በአጋጣሚ ፊልድ ነበረ። እዛው ባለበት ነው የተነገረው። በዛው ነው የቀረው ማለት ነው። እና እንዲሁም ከዛ ልጆች አይደሉም ሲጀመር። የመጀመሪያውን ና ያመነው ሁለቱን ክዷቸዋል። ሁለቱን ልጆች ማለት ነው። የመጀመሪያውንም ያው መጀመሪያ ደስተኛ አልነበረም። በጣም ተናዶ ነበር። አስወርጀውን ብሎ ነበር የመጀመሪያው። ምክንያቱም ሀብታም ስንሆን ነው መውለድ የምንፈልገው እንጂ አሁን አልፈልግም ብሎ ማለት ነው እና የሚገርማችሁ የቤት ኪራይ ተከራይተው ነው የሚኖሩት። ነገር ግን ሙሉ የቤት እቃ እሷ ናት ያሟላቸው። ማለት እንዲሁም ሳያቅ ነው ሰፕራይዝ ያደረግኩት ነው ያለችው። ስትሰራ ስለነበረ ስደት ላይ ስለነበረች የቤት እቃውን እንዳለ እሷ ናት ያሟላቸው እና ይመስለኛል እኔ ሳስበው ልጅቷን ለጥቅም ነው እንጂ ለትዳር አልፈለገም። ለዛ ነው ከእሷ መውለድም አይፈልግም። ያገባትም ያው እሷ ያላትን ነገር ለመውሰድ ለማጠቃለል ፈልጎ ነው እንጂ መቼም አንድ ሰው ካራበው የበሉ እየጠጡ ከሆነ ከስደት ላይ ነይ ነይ ብሎ ትዳር እናያዝ ብሎ ልጅ አልፈልግም ማለት ምን አስበው እንደሆነ ባላቅም ማለት ነው። እና መጨረሻ ላይ ካዳቸው ማለት ነው። እንዳለ በተለይ ሁለቱ ልጆች በጣም ክዷል፣ ያኛውን ግን አምኖ ተቀብሏል። መጨረሻ ላይ ማለት ነው ያው በመረገዙ ነው የተናደደው እንጂ ልጅነቱን አምኖ ነበረ። የሁለቱን ግን በቃ የኔ ልጆች አይደሉም አይመለከተኝም ምናምን ነገር ነው ያላት። ከዛ በፊት የሁለተኛው ልጅ ልትወልደ ሐኪም ቤት እንደገባች ኦፕራሲዮን ተብላ ነበረው ማለት ነው እና ደም ግፊቷ ምናምን ኦቨር መጣ። ከዛ ኦፕራሲዮን መደረግ አለብሽ እየተባለች እያለ ጠየቀችው ማለት ነው እና ምንድን ያለችው እኔ የሆነ ነገር ብሆን ምን ታደርጋለ ብላም ስትለው አይመለከተኝም ነው ያላት። አስባችሁታል! እርጉዝ ሆና የእሱ ልጅ ይዛ እንግዲ ያረገዘችው ከሱ ነው። እና አንድ እና ከፊልድ እንደመጣ ልብሱን ይዞ ነው የወጣው ማለት ነው። በቃ ላይመለስ፣ ከዛ ሄደ። ምንም አይነት ነገር አይረዳትም እና ምን አደረገች? ድጋሚያን ትልቁ ልጅ ትልቅ ልጅ ስላቸው ያው የመጀመሪያ ልጅ ስለሆነ እንጂ እሱ ራሱ በጣም ትንሽ ልጅ ነው። እንደ በፊቱ ወስዳ ትሰጠዋለች ማለት ነው። ስሰጠው ወደ ክፍለ ሀገር መርጦረ ማርያማ ወደሚባል ወደ ክፍለ ሀገር ይልከዋል ማለት ነው፣ ወደ እናቱ ጋር። ከዛ እናቱ ጋር ከላከው በኋላ እዛ ያለ ሰው ልጁ በጣም እየተጎሳቆለ እንደሆነ መጥታነ መውሰድ እንዳለባት ምናምን ይነግሯታል። እና ልጄን አምጣልኝ ስትለው አላቅልሽም፣ ልጅ የለሽም ምናም ነገር ይላታል ማለት ነው። ከዛ በፍርድ ቤት ተመላልሳ ልጇ እንዲመጣላት ከሰው ማለት ነው። በሁለተኛ ቀጠሮ ነው ልጇን ያመጣላት እሱ ታስሮ እንደውም ልጁ እስከሚመጣ ለሀያ አራት ሰዓት ተብሎ ሲታሰር ልጁ እንዲመጣ ተደርጎ ልጇን አገኘች ማለት ነው። ከዛ ሶስተኛው ልጅ በዛን ሰዓት ስላልተወለደ በፍርድ ቤት ለሁለቱ ልጆች ብቻ እንግዲህ ተቆራጭ እንዲያደርግ አስር ሺ ብር ፍርድ ቤት ወሰነ ማለት ነው። እና የተወሰነ ጊዜ እየሰጣት ነበረ። አሁን ላይ ሶስት ወሩ ነው ከሰጣትና ለዛም ነው ወደ ሚዲያ መጥታ እርዳታም እንድጠይቅ እሱም ደግሞ ለምን እንደጠፋ ልጠይቅ የመጣችውና ከዚህ በፊት ራሱ ቲክቶክ ላይ ልጆች የነራባቸው ብላ ገስት ላይ ገብታ እርዳታ እንደጠየቀችም ተናግራለች። እና እንደዛ አድርጋ እየኖረች እያለ ሶስት ልጅ በእናቷ ቤት እያሳደገች እያለ ሁለቱን ሸምጥጦ ክዷቸዋል ማለት ነው እና በዛ ላይ ምንድን ነው እርዳታ ሲያቆም ቴሌግራሙ ምናምን ነገር ስታይ ከሴት ጋር አዲስ ህይወት ጀምሮ ምናምን ፎቶ ምናምን ይለቃል። እና ያን ነው የሚለቀውን ፎቶ ከሆነች ልጅ ጋር ቴሌግራም ላይ ፎቶ ለቆ እሱን ስክሪንሽት አድርጋ ቲክቶክ ለጠፈች ማለት ነው። እና ያቺ አረብ ሀገር ነው ያለችው፣ ድጋሚ የያዛት ሌላ አዲስ ፍቅረኛ ይዟል፣ አረብ ሀገር ነው ያለችው። እና የእሷን ፎቶ የእሷን ፎቶ ከፎቶ ጋር አቀናብሮ ቴሌግራም ላይ ይፖስታል። እሱ የሚፖስተው ሚስቱ እንድታይና እንድትናደር ነበረ። እና እሷ እስክሪንሾት አደረገዋለች። እሱ ደግሞ ያን ቪዲዮ ያንን ፎቶውን ያጥፈዋል ማለት ነው። ኦልሬዲ እሷ እስክሪንሾት አደርገዋለች ከዛ ለጠፈችው ማለት ነው። ቲክቶክ ላይ የልጆች አባት ሌላ ህይወት ጀምሯል፣ እኔ ና ይረዳኝ ምናምን ብላ ማለት ነው። እና ያቺ ልጅ ፎቶ አብሮ እስከ ልጅቷ ፎቶ ነበር ስክሪንሾት አርጋ ለጠፈችው። ያቺ ልጅ ደግሞ ገስት እንድትቀርብ ታደርጋት ና ያለውን ነገር ትጠይቀታለች ማለት ነው። በጣም ይቅርታ ትዳር እንዳለው አላውቅም፣ ግን አንድ ልጅ ያለኝ ብሎኛል። እና ይሄ ፎቶ የእኔ ነው፣ የኔ ፎቶ አጥፊልኝ። እኔ ደግሞ አንድ ልጅ ብቻ ነው ያለኝ። ትዳሬን ፈትቻለሁ ሲለኝ እሺ ብዬ ከአንድ ልጅ ጋር ነበር የተቀበልኩት። እና አሁን ላይ ከኔም ጋር አያወራ ምንም፣ በልኩ ሌላ ጓደኛ ይዟል ብላ ትነግራታለች ማለት ነው። አስቡት እንግዲህ፣ ይችን ፈቶ ሁለቱን ክዱ። አንድ ልጅ ያለኝ ብሎ ከሌላ ተዋወቀ፣ አሳመናት። ያችኛዋንም አረብ ሀገር ነው ያለችው። እሷም ደግሞ ያው እንግዲህ ልጅ ጸጋ ነው በማለት አንድ ልጅ ከሆነ ብላ ተቀበለች። ከእሷ ጋር ስማማ ሲሉ እሷን ምትቶ ሌላ ሶስተኛ ህይወት ጀምሯል። አሁን ላይ ማለት ነው። እና እኔ በጣም የሚገርመኝ ማለት ነው አንዳንድ ወንዶች ማለት ነው አንዳንድ ወንዶች ማሰቢያችሁ ጭራሽ የለም ማለት ነው። እንዴ ሀብታም እኮ ልጅ አቶ ነው አደል እንዴ በየጸበዱ በየስለት እየተሳለ በየሐኪም ቤቱ ህንድ ድረስ እየሄዱ ስንት ምርመራ እያደረጉ ልጅ መውለድ አትችሉም ተብሎ ስንት ነው ዛሬ ሀብታሞች ሀብት ኖሯቸው ግን ልጅ ስላጡ ብቻ የጉድ ፍቻ ልጅ የሚያሳድጉ ስንት ሰዎች አሉ ማለት ነው። በዛ ላይ አንተ እንክታድርገ የበላህ እድሜዋን ነው። ለምን አንተ የእሷ አንድ ለአንተ ሀብት እሷን መጠቀም ያድርገህ ከዛ እሷን አውጥተህ ጥለህ ልጅ አልፈልግም ብለህ ከእሷ ጋር ጉልበቷን በልተህ ማለት ነው። አንተ ችግር የለብህም። ቆይተህ መውደድ ትችላለህ። አረጅተህም ምን ብለህም መውደድ ትችላለህ። ግን በዚህ ልክ ሰውን ካልፈለግ ከመጀመሪያው ከዛ ህይወት እሷን ከጠላ ከነ ማንነቷ ጠልተ የራስን ላይ ፈመኖር ትችል ነበረ። ግን ልክ በፍቅር ስማስመስለህ ከደህና ሀገሯ ማለት ሀገሯ በሉስ በቃ ደህና ሀገር ነው እየሰራች የነበረችው ለዛውም መኖሪያ ፍቃድ ኖሯት ካልመጣሽ ብሎ እንጋባ ብሎ ልጅ አልፈልግም ማለት ምን አይነት ነገር ነው? ምን አይነት እሷ ጥሩ ውሳኔ የወሰነችው። በእርግጥ ምክንያቱም እኔ ሀብት ሲኖረኝ አሁን ላይ ልጅ አልፈልግም ብዬ ኖሬ ኖሬ መጨረሻ ላይ ሀብቱ ከመጣ በኋላ ልጅ ባይሰጠኝ እስፈጣሪ ብላን ያሰበችው ና ደጋደገችው ማለት ነው። ያው ምንም አሁን ላይ ችግር ላይ ብትወርቅ እነዚህ ልጆች እያድጋሉ። እንኳንም ጤነኛ ልጆች ሰጣት። ነገ ልጆቿ ጎርምሰው ከጎኗ ሲቆሙ እሱ በተራው ደግሞ ያረጃል ማለት ነው። ያኔ ልጆች ሲል የታባህና ቅህና ብለው መልስ ይሰጡታል ማለት ነው። እና አንዳንዴ የምናደርገውን ነገር ቆም ብለን ማየት አለብን። አይደለም የወለድነው ልጅ ቀርቶ የሚያድግ ልጅ አይጥላህ ይባላል። እንኳን የወለዳችሁት ቀርቶ የሰፈር ሰው የሰፈር ልጅ ራሱ ሊሆን ይችላል። ና ከቻላችሁ ጥሩ ነገር ታደርጋላችሁ፣ ካልቻላችሁ ደግሞ አርፋችሁ መቀመጥ። አንድን ሰው ካልፈለካት አልፈለካትም ነው። ለምን ጊዜዋን ታቃጥላለህ? ለምን ገንዘቧን ታቃጥላለህ? እሷን ካልፈለግ ከነ ማንነቷ ተዋት። ከሚመስልህ ጋር ከብጤህ ጋር መሄደህ የራስ ላይፍ መጀመር ትችላለህ። ሲቀጥል አሁን እነዚህ ልጆች ነገ አታፍረም ከሆን ጊዜ በቃ ይቅርታ ምናምን ብለህ ልጆች የልትላቸው ትችላለህ። ግን ምን አይነት አስተሳሰብ ነው ግን ያላቸው? በተለይ እነዚህ ልጅ አስወርዱ ምትሉ ልጆች ማለት ነው ልጅ ግደሉ ምትሉ ሰዎች በግደሉ ነው ሌላ ምንም ማማራጭ አለው ማለት ነው። አሶሩጅማት ግደዩ ማለት ነው። ልጃችሁን ግደዩ። ይሄ ልጅ ኮ ነገ አገር ሊመራ ይችላል፣ አንተ ከድህነት ሊያወጣ ይችላል አባቴ ብሎ ነገ አንተ ጉልበት አርጅተህ ቤት ተቀመጥ አባዬ ብሎ የሚመረህ ልጅህ ልጅ እኮ ነው። አይቷል አክስተህ ልጅህን አልቀበለም ውሰሪ ወሰረ ወንድምህም ሄድ እኔ ያለዚህም ያንተ ልጅ ማን ይዛል አለ አይደለ? ያ ማለት ቢገባህ የምር ነገ ስታረጅ ማለት ነው፣ አንተ ርጅናህ ሲመጣ እነሱ ጎልማሳ የሚሆኑበት ሰዓት ነው። ያኔ አባቴ ብለው ብትታመን ፈጥነው የሚደርሱ ልጆች ናቸው። ቤት ብትቀመጥ አባዬ ብለው የሚመሩህ እንዳልኩ ልጆች ናቸው። የዘመር ልጅ ብትለው የአክስት ልጅ ብትለው፣ ሁሉም የራሱን ላይፍ ነው የሚኖረው። አንተን ማንም ዞሩ አንድ ቀን ራሱ እንግድነት የሚመጡ አንድ ቀን የሚንከባከቡ ሆነው ማለት ነው። ልጅህ ግን ልጅህ ነው። ልጅህ ግን ህይወቱን አጥተው ያኖረሃል። በተለይ አባቶች አባ እንዲያ ሁሉ ልጆች እኮ ማለት አይደለም። ልጅ አይደለህም ብለህ ክድኸው ማለት ነው እኔ ልጅ አይደለህም አላቀህም ብለህ ክድኸው። ሌላው ቀርቶ አንተ ስራ በስቶብህ ትምህርት ቤት ካላደረስካቸው ራሱ የከሌ አባት ትምህርት ቤት ያደርሰዋል። የኔ አባት መቼ ነው ትምህርት ቤት የሚወስደኝ? ብለው በትንሹ በትልቁ ነገር ጥያቄ የሚያነሱ ልጆች ናቸው፣ የአሁን ልጆች ማለት ነው። እና በተቻለ መጠን ባልና ሚስት ብትጣሉ ራሱ ማለት ነው፣ ማይጣላ የለም። እንግዲህ ልትጣሉ ትችላላችሁ በራሳችሁ ጉዳይ ግን ልጆቹ የእናንተን ጭቅጭቅ የእናንተን ጸብ መስማት የለባቸውም። ለምሳሌ ይሄ ሰውዬ ገና ለገና እርዳ አባላለሁ ብሎ ሊሆን ይችላል እንደዚህ የሸመጠጣቸው ማለት ነው። እንዳለ ልጆች አይደሉም ብሎ ጭራሽ ሁለቱን ልጆች እስካሁን ድረስ አላመነም ማለት ነው። እንግዲህ እሷ ሐቅ ስላላት ከፈለክ ዲኤንኤ ያስመርመር ልጆች ናቸው ብለዋለች ማለት ነው። እሱ ግን ልጅ ስለማይፈልግ ነው እንጂ ተጠራጥሮ ራሱ አይደለም። ገብታቸዋል እና ሰው ልጅ ካልፈለገ ደግሞ አርፎ መቀመጥ፣ እሷን ካልፈለጋት የራሷን ህይወት እንድትኖር መፍቀር ነው ከመጀመሪያውም እንጂ። እንደዚህ የሰውን ህይወት ምስቅልቅል የምታደርጉ ማለት ነው መጨረሻችሁ አያምርም። አሁን ይሄ ልጅ እሷ እንደዚህ ያስለቀሰ፣ ከዛ ሌላ የአረብ ሀገር ሴት ያዘ፣ ከዛ ከዛ ችኛ ዋጋም ተጣሉ። አሁን ደግሞ ሶስተኛ ላይን ያለው። እመኑኝ እንድዚ አይነት ህይወት ላይፍ ያላችሁ ወንዶች ማለት ነው መጨረሻችሁ ልንገራችሁ። ከአንዷም ሳት ረጉ እዛም እዚህም ስትሉ ማለት ነው ወይም ልጅ አይኖራችሁም። አሟሟታችሁ ራሱ በቃ የሆነ የማይረባ አሟሟት ነው የምትኖሩት ማለት ነው። ማንም በቃ ሞታችሁ ራሱ ሰው ላይ ያያችሁ ይችላሉ። ሞታችሁ ራሱ በሳምንታችሁ ልትገኙ ትችላላችሁ። የምር ነው፣ ሰው የዘራው ነው የሚያጭደው። ምክንያቱም አንተ ለልጅህ ለወለድካቸው ልጆች ያልሆንክ ለማንም አትሆንም፣ ለራስህም አትሆንም። በዚች ምድር ላይ ለሰው ልጅ ትልቁ ስጦታ ልጅ ነው። ሰው ሀብት ሊኖረው ይችላል። ሀብት ያለው ሰው ግን ልጅ ማግኘት አይችልም። ገብታችኋል። ልጅ ያለው ሰው ግን ሰርቶ ሀብትን ማምጣት ይችላል። ልጅ በራሱ ሀብት ነው እና ልጆቹን የካደ እኔ ሕሊናው ራሱ እንዴት እንደሚቀበለው አላውቅም። ማለት እንዴት አርፎ እንደሚተኛ በቃ። እንደዚህ አይነት ሰው እውነቴን ነው የምላችሁ መጨረሻችሁ አያምርም ማለት ነው። አንተ ይብላይ ላንተ። እነሱ ማንም ሰው እንደሚያድገው እኮ ያድጋሉ። ምንም ሀብታም ትምህርት ቤት ባይማሩ ብዙ ነገር እንደ ሀብታም ልጅ ባይሟላላቸው እንኳን ማደጋቸው አይቀርም። ምክንያቱም የሚያድጉት ተፈጥሯዊ ስለሆነ ነው የሚያድጉት ፈጣሪ ፍጡሩን ስለማይተው ማለት ነው። አንተ ብተዋቸው የፈጠራቸው አምላክ አይተዋቸውም። ግን በኋላ አንተ ራስህ ትቆጫለ። ያኔ ምንም አሁን አልፈልግህም ልጅ አይደለህም እያል ከልጅ ልጅ እየነጠልክ አሁን እንግዲህ የመጀመሪያው ልጅ አምኗል ብለዋል። እና መጥቶ የሚወስደው ማለት ነው። ሌሎቹ ልጆች አይደሉም ብሎ ስለሚያስብ ቤት ድረስ መጥቶ የሚወስድ የነበረው ወንዱ ልጅ ብቻ ነው። አስባችሁታል። ከዛ እነዛ የቀሩት ደግሞ አባታችን፣ የኛ አባት ማን ነው? ወንድማችን አባቱን አገኘ እኛ እንደ የእኛ አባት መቼ ነው የሚመጣው? ማለት ጀመሩ ማለት ነው። ምክንያቱም እንግዲህ እናት እሱ እንደሆነ ነው አባት የምታውቀው እሱ ግን እነዛን ስለካደ እነሱን ማግኘት አይፈልግም ማለት ነው። እስኪ አሰብ ልጆች ራሱ ምን እንደሚሰማቸው ጭራሽ ትልቁ ልጅ አባቴ እኔ ብቻ ነው ማለት ጀመረ። ምክንያቱም እሱን ብቻ ነው በር የሚወስደው። ከዛ እሱን አዝናንቶ ምናምን ነገር ይመልሰዋል። እነዛን ስለካዳቸው መውሰድ አይፈልግም። ከዛ እናትየው ምናለች? የምትወስድ ከሆነ አምና ሁሉንም ውሰድ፣ ካልቻልክ ደግሞ ይህን ትልቁን ብቻ መውሰድ የለብህም ብላ አስቀረችው ማለት ነው። እሷ ልክ ነው ያደረገችው። ምክንያቱም ሶስቱም የአንድ አባት ሆነው እሱ ግን የመጀመሪያውን ብቻ ስላመነ ትልቁን ብቻ ወስዶ ነው የሚመልሰው የነበረው። አስባችሁታል ልጆቹ ሌሎች ምን እንደሚሰማቸው? ና ይህን እንኳን ማሰብ የማይችል ወንድ ነው ማለት ነው። እና እህቶች፣ በተለይ የአረብ ሀገር ሴቶች ብዙ ጊዜ ኢትዮጵያ ያሉ ወንዶች የሚያጠምዷችሁ እናንተን ነው። አሁን ይሄ ልጅ ሁለተኛ አድርጎ የያዛት ይችን የአረብ ሀገሯን ነበር። ያችኛዋም እንግዲህ ወይ ስደተኛ ትሆናለች ማለት ነው። ስለዚህ ልጅ አለው ስትባሉ ራሱ ዝም ብላችሁ ሸት በሉ። እናቃለው የዋሆች ነን፣ ብዙ ነገር እናቃለን ምናምን፣ ብዙ ነገር አሳልፈናል፣ ልጅ ጸጋ ነው ምናምን ብለሽ አንችበ የዋህነት ልትቀበሉ ትችያለሽ። ግን አንድ ሰው ከዚህ በፊት ህይወት ነበረኝ ካለ ህይወት ነበረኝ ካለሽ ቁጭ ብለሽ መጠየቅ አለብሽ። እሱን ሳይሆን እሱ ያው እሱ ከሆነ ስለሱ ጥሩ ነገር ብቻ ነው ሊነግርሽ የሚችል። ሌላም ሰው ማጣራት አለብሽ፣ ከኋላ ምን ነገር አለ ማለት ትዳር አለኝ ካለሽ ለምን ነበር የፈታው? ገብቶሻል። አንዳንዴ የሆነ ሰው የሆነ ነገር ሲነግረን ብቻ ማመን የለብንም። ምክንያቱም እሱ ልክ ነው ብሎ ያወራው በዛኛው ተበዳይ ጋር ደግሞ ስታይ ጭራሽ ይሄኛው በዳይ ሆኖ ልታገኙ ትችላለች። ስለዚህ በቃ አንድ ሰው የሆነ ነገር ካለው ያ ነገር ለምን ሆነ ገብታቸዋል። ለምን ሆነ ላንቺ ሊልሽ ይችላል። እንደዚህ እንደዚህ ነበረ ሚስቴ በቃ ጥሩ አልነበረችም ከዛ እንዲበድኝ ፈታዋል ሊልሽ ይችላል። እሱ ራሱ በድሎ መጥቶ ማለት ነው። እና የዛኛውንም ወገን ለማዳመጥ ብትሞክሩ አሪፍ ነው። ምክንያት ሚዛናዊ ትሆናላችሁ። እንዴት ነው አንድ ሰው ራሱ ያላችሁን ብቻ መስማት ሰምታችሁ ልታምኑ የምትችሉትና እንደዚህ አትሸወዱ፣ ጠይቁ። በቃ አንድ ሰው በደንብ መጠይቅ ያለባችሁ ጓደኞቹን የሰፈሩ ልጆች አብሮ አደጎቹን አፈላልገሽ ማለት ነው ከሱ ጋር የሆነ ነገር ከመጀመርሽ በፊት በቀ በስርዓት አስተዳደጉን ሁላ በምን አይነት ቤተሰብ እንዳሳደገውላ ማወቅ አለብሽ። ካልሆነ ህይወቶች ዝብርቅርቁ ነው የሚወጣው። ይህን በቃ አንዳንድ ሰዎች ደግሞ በቀ እንጃ አድገው ራሱ የጨረሱ አይመስለኝም። በቀ ርቃቃ ጨዋታ ነው ህይወት የሚመስላቸው ማለት ነው እና በጣም ከባድ ነገር ነው። በጣም ከባድ ነገር እና እንደዚህ አይነት ሰዎች ግን ራሳቸው ናቸው መጀረሻ ላይ የሚያሳዝኑኝ። የምር እስኪያስቡት ልጅ እያላችሁ እንደሌላችሁ ስትቆጠሩ ልጅ በምፈልጉበት ሰዓት አሁን ላይ ወጣት ነው፣ ትዝ ላይለው ይችላል። በቃ እንደፈለገው ልዛምዛም፣ በቃ ምንም ላያስብ ይችላል። አሁን ሳይሆን በኋላ ላይ ጉልበቱ ሲደክም፣ ልጅ ሲያስፈልገው ወልዶ መና ማለት የእሱ አይነት ማለት ነው። ገብታችኋል? ልጅ እያለው ግን ያኔ ልጆቼ ቢል የት እናውቅሃለን፣ እንዳንተ አይነት አባት የለኝም ተብሎ በአደባባይ ክብዛን ማለት ነው ሲጀምር። እንደዚህ አይነት ሰውን ማያሳዝነኝም ማለት አንዳንዴ፣ ድህነት ቢሆን እሱን የያዘው ማለት ነው። ቢያንስ ልጆቼ ቢኖረኝ ይሄን አደርግላችሁ ነበር፣ የሆነ ቀን የሆነ ነገር ሲኖረኝ እንዲህ አደርግላችኋለሁ እያለ በባዶ እንኳን ቢሆን ከእነሱ ጋር ጊዜ ቢያሳልፍ እነሱም ለአባታቸው ፍቅር ክብር ይኖራቸዋል። ስናድግ ለአባታችን ይህን ነገር እናደርጋለን ብሎ የአባታቸውን ችግርም ፍቅርም እያዩ ያድጋሉ ማለት ነው። እሱ የገንዘብ ችግር አይደለም ያለው ያለበት። እሷ እንደተናገረች ከሆነ የእህቱ ባል አብሮት ነው የሚሰራው፣ ዋና ድርሻውን ግን እሱ ነው የሚወስደው እና የግሉን ስራ ነው። በጣም ገቢ እንዳለን የተናገረች እና ይሄ ሰው የገንዘብ ችግር አይደለም ያለበት በቃ ልጅ አይፈልግም። በተለይ ከሷ ነይ ነይ ብሎ ስራዋን ካፈናቀለ በኋላ አሁን ላይ እንደዛ እሺ መጀመሪያ እሺ እንደ ሀሳብ እንደዛ አልፈልግም ሊል ይችላል። ሰው ከተወለደ በኋላ እንኳን አሜን ብሎ መቀበል አይችልም። በዚህ ልክ እንደዚህ መሆን ተገቢ ነው ብዬ አላስብም። ለማንኛውም መጨረሻ ላይ እሷ ብትጎዳ አሁን ነው እስከሚያድጉ ላት ትንሽ ነፍስ እስከሚያ ፉና ደጉን እስከሚለዩ ብቻ ነው። ብትቸገረ ያኔ ብርታቷቿ ናቸው። ማየ ደረስንልሽ ይሏታል፣ በአቅማቸው ያግዟታል። ስለዚህ እሷ ትንሽ አሁን ላይ ቻሌንጅ የሚያደርጋት የኑሮ ሁኔታ ነው እንጂ እድለኛ ናት በጣም። አሁን ጊዜ እሱን ሰምታ ካሁን ካሁን ሀብታም እንሆናለን ብለው ከሱ ጋር ብትፈጋህን ጊዜ ግዜ ልክ እድሜዋ መጠጥ አርጎ ጨርሶ እሷን ካስረጀ በኋላ እሱ የራሱን ላይ ፎቶ ይጀምራል። እሷ ወይ ከሷ አልሆነች ወይ ከልጅ አልሆነች። ባዶ ላይ ትቀር ነበር፣ ግን ወንድ ናት። ከምንም በላይ ቢያንስ ያብራኮቿን ክፋዎች አግኝታለች ማለት ነው። ይብላይ ለሱ እና አንዳንድ ወንዶች ማለት ነው። ቆማችሁ አስቡ። አንደኛ ልጆች ሳይፈልጉ ወደዚህ ምድር አስመጥታችሁ የእናንተን እንዝላልነት በእናንተ እንዝላልነት ዋጋ እንዲከፍሉ አታደርጓቸው። በዛ ላይ ደግሞ አትካዱ። ከወለዳችሁ በኋላ አስወርጀው አትበሉ፣ አትካዱ አስወርጁ ቀርቶ አንዳንድ ወንድ ማለት ነው መጀመሪያ እኔ ልጅ አልፈልግም፣ አስወርጁ ምናምን ይሉና ከዚያ ልጅ በሴትዮዋ ወይም በእናትየዋ ብርታት ይወለዳል። ከዛ በኋላ በቃ ለልጅ መንሰፍሰፍ ምናምን ይጀምራል ማለት ነው። ይሄ ልጅ ያን ታሪክ ቢሰማ ነው ኖሮ አስባችሁታል። እኔ እርጉዝ እንደነበርኩኝ አስወርጁ ብሎ የነበረ አባት ብላ ብትነግረው ማለት ነው እ ልጁ ራሱ የሚሰማውን በቃ በዚህ ብቻ ራሱ የሚሰማውን አስቡት። ይሄ እኮ አይፈልገኝም ነበር ይሆን? ያለመፈለግ ስሜት ገብቷቸዋል። አባቴ እኮ አይወደኝም ስለማይወደኝ እኮ ነው እንደዚህ ብሎ የነበረው ምናምን እያለ ሊያስብ ይችላል ማለት ሊያስብ ይችላል። ያለመፈለግ ስሜት ዲፕሬሽን ውስጥ ብዙ ነገር ሊያስገባቸው ይችላሉ ማለት ነው። እና የአሁን ልጆች ደግሞ እንደምታዋቸው በጣም ፈጣኖች ናቸው። ጥያቄ በጣም ያበዛሉ። በቃ ፉክክር ነው ምናምን እና እሷም እያለች ነበረ ልጆች ወንድ ሲያዩ አባታቸው የመሰላቸው፣ የኛ አባት ሴት ነው ያለው እያሉ ገና ከሆነ በጥያቄ እያፋጠጧት ነው ማለት ነው። እና አስተውሉ ነው እምላችሁ፣ እንግዲህ አስተውሉ። በዛ ላይ አንተ ራሱ ይቆጭሃል። አሁን እነዚህ ልጆች ነገ በቃ በሆነ ሚዲያ ላይ በቃ ትልቅ ደረጃ ደርሰው ብታያቸው ከዚያ ምን ይሰማሃል? ወይኔ ልጆች እኮ ናቸው ምናምን ትላለህ ማለት ነው። ልጆች እኮ ሆናቸው ምናምን ማለት አይቀርም። በዛ ላይ ደግሞ ጸጸቱን አችላውም። እነሱንም አይመስላቸው፣ ምክንያቱም ፍቅርህን ስለማያውቁ ትንሽ ጊዜ ነው ለነፍስ እስከሚያውቁ ቢቸገሩ ከዛ ይረሱሃል፣ ምክንያቱም ያረዳኛል፣ ጠየቀኛ፣ አባት ምንም ይሰራልኛ ብለው ስለሚያስቡ ከነመፈጠር መፈጠር ይረሱሃል። አንተ ግን አላ በደንብ ይሄ ዘለ ዘለ ስትጨርስ መጸጸት ትጀምራለህ። ከዛ ወይኔ ምንድን ነው ያደረኩት? ለምን እንደዚህ ያደረኩ ያልክ እድሜ ልክህን በራስህ ስራ እየወቀስክ ራስህ አንዳንዴ አይምሮ በራሱ ማለት ነው ትክክለኛ ዳኛ ነው። ገብቶሃል? ልብህ ይነግርሃል እኮ ልክ እንዳልሰራህ ምናምን፣ ግን በቃ በቸልተኝነት ነው ያለፍከው። ግን አልኩህ በራስህ ስራ እየተጸጸጥክ በጸጸት ራሱ ሁሉ ትሞት ይችላል ማለት ነው። የክፉ ሰዎች መጨረሻቸው እንደዛ ስለሆነ ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ሰውን ዝም ብላችሁ ባለው ነገር አትመኑ። የምር በደንብ ኢንፎርሜሽን መሰብሰብ አለባችሁ ማለት ነው። ከእንደዚህ አይነት አስመሳይ ሰው ፈጣሪ ይጠብቀን። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።